ኤልሳ ማለት ስንት ቅድ ሳቅድ የነበረው ስንት ነገር በቃ ስንት እኔ ስለ እሷ እኮ ብዙ ጊዜ ተናግሬያለሁ። ኢቨንት አስታውሳላችሁ። አ ከእናቴ ጋር ሆነው ሲያጨናንቁኝ እንደነበሩ ቶሎ ስለ ማግባት፣ ቶሎ ስለ መውለድ። የኝን አባት ራሱ ገዳይ ማን እንደሆነ ኦልሬዲ አውቀ ሆነዋል። ከዚህ በኋላ ማለት ማን እንደገደላቸው ባናቅም ማን እንዳስገደላቸው ግን አውቀናል። ሁላ ነገር አድርጋ አሉላ እዛ ሄዳ እናቷን ስትፈልግ ቢያንስ አማክራኝ ቢሆን እኮ እኔ በራሴ መንገድ አጣርቼ እናቷን የማገኝበትን መንገድ አመቻች ነበር። በሙሉ እርግጠኝነት ነበር እዛ ቦታ ላይ የተገኘት። ነገር ግን ያው የተፈጠረውን ነገር አይታችኋል። የሆነውን ነገር አይታችኋል። እኔ በፈለግኩት ሳይሆን እግዚአብሔር በፈቀደው ነው የሚሆነው። እሷን ላገኛት አልቻልኩም። ነገር ግን ማን እንደወሰዳት እናቴ ራሱ እስቲል እስካሁን ድረስ እንዳመጪ ብያት ነው። ያለውን ነገር አውቃለች፣ ሰምታለች። መጣለሁ ብላኝ ነበር እንዳመጪ ብያት ነው። አንደኛ ክረምትም ነው እዚህ ጥሩም ስላልሆነ እንዳመጪ በቃ ብያት ነው። እና ልጁም ሲደውለት ደህና ነኝ የሚል ቃል ብቻ ነው የሚያወጣው። ደህና እንደሆነ ብቻ ነው የሚነ እንግዲህ ይታያችሁ አንድ አባትና አንድ ልጅም ተለያይቷል። በዚህ ምክንያት ለፍቅረኛችሁ ማዘን የእናንተን ችግር ደብቃችሁ አይደለም ችግራችሁን አጋርታችሁ ነው። ሆን ያለበት ሁላ ነገር በመደበቋ ሁላ በደል ደርሶባታል። በአካል ባይኖሩም እንኳን የእናትና አባታችን ማለት እዛ ቤት ስንገባ ገና ስገባ የሆነ እናትና አባቴን ያስታወስኩት ትልቅ ትውስታን ያለን ከእነሱ ጋር እነሱን እንኳን በአካል ማግኘት ባንችል ቢያንስ የእነሱን አንድ ነገር ማግኘት እንችላለን። አዎ እንግዲህ ማህሌት ሁላችንም ድህና እንድትመጣ ጸሎት ስናደርግ ነበረ። ያው እሷም ያኔ እዛ ሄጄ በህክምና ላይ ምን ሊፈጠር እንደሚችል ባላቅም ምናምን እያለች ትንሽ ፍራቻም ነበረና፣ እንዴት አገኘሽው እስኪ ህክምናውን እንዴት ነው እስኪ ከጓደኛች ጋር እስከ ቃል ኪዳን ጋር ያለው ነገር ምን ይመስላል? እሷም እንግዲህ ወደ አዲሱ ጸጉር ቤቷ ወደ ሱቋ ገብታለች እና ምን ይመስላል እስኪ ያለው ጊዜ ነገር ስትመለስ ምን አይነት ስሜት ነበራት? ና እንጂ ከዛ አውጥቼ እኔ ከዚህ በፊት እንደመጣች እንደነገርኩ ያወጡላት ሲም ነበረ። በሲም ካርዱም ስደውልላት ስልኳ አይሰራም እና ከኤልሳ ጋር እንዴት እንደተገናኘና ምን አይነት ሁኔታ ውስጥ እንደነበሩ እንዴትስ ፍቅረኛ ሊሆኑ እንደቻሉ ያለውን ነገር እስኪ